እኔ ጋር ስትሆን መስጠት አይፈልጉም። እነሱ የሚፈልጉት እኔና ዜድ ስንጫወት እኔን መቅጣት፣ ማዋረድ በቃ እኔን ነው የሚፈልጉትኝ። ተረዳሽኝ። እኔና ዜድ ቲም ስንሆን ለእሷ አይሰጧትም። የሚፈልጉት አዙሮ አዙሮ እኔን ነው፣ በቃ ያንን ነው። ኖ ለእሷ ይረዳሉ። እሷ አጥፍታ እኔ ደግሞ ሳላጠፋ ቁጭ ብዬ እያየው እኔ ላይ ነው የሚመጣው። ለምን ሲባል እንበታተን ደሞ ቢበታተኑስ ምን ይሆናሉ የሚሰጣቸው ሰው መስጠቱን አያውቁም። ያቁ። ቾኪ ጋይስ ሁሉ ነገር እኔ ላይ ነው በቃ ዘንድሮም ማምስማ። መብቷ ነው ብቻው አንተ እስኪ አላሳዝንም እንዴ ከተገባ ጀምሮ ለኔ ብቻ ነኝ የተሰጠኛለው እኔ ብቻ ነኝ እንትን እያልኩ ያለው ገባች እየተቀጠቀጠ ነው ከስንበታተናት አትሊስት ይሻላል እንዴ ለአንድ ሰው ብቻ እኔ ብቻዬን መሞት አለብኝ እንዴ? ቲም እኮ ተብለን የመጣነው ስን ደግሞ እሷ ከእሷ ጋር ሲሆን ነው እንዴ። ማትሰጥኝ ስትል እኮ ነው እንበታተን ያልኩት። ከተበታተን ምናልባት ከሰጧት ብዬ አላስረዳም። ለማንም የኔ ወይስ ጨርሻለሁ። እሱ ያልፋል። እንኳን ይሄን ባለፈውም ጃኒ ሳትቀጣላቸው ወጣ አልፏል። አልፎ ረስታችሁታል። ለዛ ምንም ችግር የለውም። ክፉን ደግም አልነጋገርም እኔ ጌስ እንዴት ነው ዱቄቱ ከጭንቅላት የሚወጣው? በማርያም እስኪ አስረዱኝ። እኔ በአቀም ነኝ። ባለፈው ቤታዬ ምስኪን የምትቀጭ ስትሉኝ የነበራችሁ ነው፣ ዛሬ ደግሞ ፍርታ የምትሉኝ አይደል? ባለፈው ከጃኒ ጋር ሆነን በአግባቡ እንትን ስንል ቤታዬ የምትቀጭ ስትሉ ነበር፣ ዛሬ ደግሞ ፍርታ። አይምሯችሁን አንድ አድርጉ። ትንሽ ቀማላም የቀማላም ጆጆ ፀጉሬ አልወጣ አለም ምንድ ንኮ ነው? አሁን ያላ ጠፋ ይኸው ይኸው። እሺ እሺ እሺ፣ እንዲያው ሌሎቻቸውን ተዋቸው። እነዚህ የኔ ክፋት፣ የኔ ምቀኝነት፣ የኔ ሊያብዱ የደረሱትን ተዋቸው። እስኪ እናንተ ልጠይቃችሁ። ይኸው ነገር አይገንብኝም? ይገንብኛል? ነገር አይገንብኝም? ይገንብኛል? ዴኔ ቁጭ ብለሽ አንቺ ፍረጅ። ብቻ ያጠፋችሁ እሷ ጌሙን ጊፍት አልተሰጠኝም ብላ ይዘግቶብኛል ብላ ምቀጠቀጠው እኔ ተመልከች እንግዲህ ብቻ ማርያምን ምን ተመልከች። እኔ ቁጭ ባልኩበት ባላጠፋሁት የሁሉ ጉድ የሚመጣብኝ ሊጥ ግን እናንተ ከጭንቅላት አይወጣም። እንዴት ነው እንዴት ነው የሚለቀው? ውዶች እንዴት ነው የሚለቀው? ሊጣ አይለቅም ካናት ላይ። ወይኔ እግዚአብሔር፣ ይሄ እንዴት ነው የሚለቀው? ወይኔ ፀጉሬ፣ ወይኔ ፀጉሬ፣ ወይኔ ፀጉሬ፣ ሙሉ መታጠብ አለብኝ። አይ እንትን ፀጉሬ እንዲማ ከሆነ አልቀጠልም። ምን በፀጉሬ ጉቺ ምን ሻወር ልግባ? በቃ አንድ ሻወር ያለው ጨዋታ ጨዋታ አንደኛዬን ገብቼ ገላገ ፊቴ ደረቀ ነው ሞቅ ባለዋ አሪፍ ነው። ጉቺ ሽ ምን እስኪሊያት ምን እያለኝ ነው? ቅድም እንዳውም ኮሱን ባውራ ይሻለኝ ነበረ። ደማ አጣድፋስ አስገብተውኝ ደህ ነገር አስቀመጡ። ምን እያለች ነው? ጉችሽ ቆንጆ እንኳን መወቱሽ ልቦልክሽ ነበር። መወቱሽ እግዚአብሔር አዳነሽ ልቦልክሽ ነበር። እንትናልሽ ምን እያለ ነው? ሂዱ እሺ፣ ጥሯትኝ። ሂዱ ጥሯት። ምን አርጊ ነው የምትለኝ? ገና አልጋ ስጥ ስጥ ይላል ጉቺ። እናንተ ስሙኝማ ቅድም አልገባኝም እኮ ያላችሁኝ። ሀቢባ ምንድን ነው ቤት? ሀቢባ ቤት ተከሰሻል ያላችሁ ምን አርጊ ነው? እኔ መቼስ ነገር አያጣኝም። ካለኔ አቶኑም አደለ ካለኔ አቶኑም ምን አድርጌ ነው ንገሩኝ። እንዴት? ምን የለችም ትላለች። ሾካካ አለው ቀዳዳ ጠረቄ ይሄው አለው ካልከፈትኩ ፊቴኒት ሊጥ እኮ ዱቄት ሊጥ ዘይት አለች አሁን

ምን ታየኛለሽ ውዴ፣ ይኸው ነገር ገኖብኝ በቃ እኔ እኔ ነበር በቃ እኔ እኔ እት ሊድላቾ ለይት ሊድላቾ ወዴ ልሰደድ፣ እስኪ ምከሪኝ፣ ሀገር ወዴ ልሰደድ የት ሀገር ነው? አሁን ስሚ ልንገርሽ፣ ጥፋቱ ወደድሽም ጠላሽም የእንትና ነው፣ የዜዶ ነው። ምክንያቱም እየሰማሁሽ ነበር፣ ንገሪያቸው። እኔ ነገር ይገንብኛል አላልሽ አይደለ? እሷ ላይ ገብቼ ሳይ እውነቷ ነው። ጊፍት መስጠት እንዳይሰጧት ዘግቶባታል፣ አየሁትኝ። ግን ከዛ አጣፋች ውዴ፣ ዳይሬክት ከማቆሟ በፊት ሚዩት አርጋቸዋቸዋል። ሚዩቱን አንስታ ለእነሱ መንገር ነበረባት። ገባሽ አሁን። እነሱም እንደዛ ቢረዱ እኔ ደግሞ ይልሽ ለአኩልኝ አፕሩቭ አርጊ የሚል ነገር ለአኩልኝ። እነሱ ናቸው መላክ የሚችሉትኝ። ከዛ አፕሩቭ አርጊ ሲለኝ አፕሩቭ የሚለው እንደዛ እንትን የሚል አለ ነካውቲኝ። ከዛ ስነካውቲኝ ግፍት ጋር ለእሷ መስጠት አይችልም። የእሷ ነው ጥፋቷ፣ ያጠፋቸው እኔ አይደለውም ፈርዶብኝ። ግን ግን በቃ ዜዶ ከማጥፋቷ በፊት መንገር ነበረባት። ይገባኛል፣ ማርያም እኔ በጣም ነው ያዘንኩት። ክርስቶስ ሁሌ ነው ላይ ነው በቃ ኖ ቤት

በቃ ወጣው እኮ ነገር ሽሽት እኮ ነው እንጂ እኔ እኮ ማለት ነው ሌሎቹ እኮ እግዚአብሔርን እንደዚህ ሲቀጡ ላጥ ብለው ይወጣሉ። እኔ ግን እነሱ ይጫወቱ ይሰጣቸው ብዬ ነው ማርያምን ቁጭ አልኩትኝ። እንደሌላው እኮ ምቀኛ ቦን ወጣ ነበረ። ሌሎቹ እኮ ካልተሰጣቸው እኮ ወተው ነው የሚሄዱትኝ። ሌሎቹ እንዳይሰጣቸው። ግን እኔ ሁሌ እንደገነነ እግዚአብሔርን ያኔ እንኳን አይታችኋል ሰላሳ 36 ጊዜ እንኳን ጉጭ አሸንፊያቸው ሰው ሲመጣላቸው፣ ማን ልውጣ ብዬ ቁጭ ብዬ አጫወትኳቸው ሰው ሲመጣላቸው ብቻዬን ማለት ነው። እንበታተን ብልስ ታዲያ እየተሰጣቸው አይደል? እንዲበተኑስ ብንበታተንስ ምን ችግር አለው? ዘይድናታ ታዲያ ይልሽ። እንበታተን ያልኩት ደግሞ ከሷ ጋር ሲሆን አትሰጡም ምናምን ስትል ምን ነው ከኔ ጋር ሲሆን አይሰጡም አልኳትና፣ በቃ እንበታተን አልኩ። ተረዳሽ? ምናልባት ከተበታተነን ከሰጧት፣ እሷም ከኔ ጋር ሆና ቁጭ ብላ ዝም ብላ ከምትቀጣ እስኪ ለብቻዋ ደግሞ ይስጧትና እንይ ብዬሽ እኮ ነው። ከኔ ጋር ስለሆነች ካልሰጧት ብዬሽ ነው ደረቀ ተነሽ ታጠቢው እያሉሽ ነው። አይ ኖ ኖ ጋይስ ንል የወጣችሁማ ሲጨቃጨቁ ስንጨቃጨቅ ነው ሪከርድ ል አልደረግ በቃ ስርጭቱ አያችኋ ባለፈውም ከዜድ ጋ ቶሎ ባለመውጣቴ ነው ያ ሁሉ ነገር የተፈጠረው። አሁን አንድ ሁለት ብንባባል ውዶች መውጣቴን እንደ ክፋት አታዩት፣ እንደ ጥሩ ነገር ዩትኝ። ከዜድ ጋር ያኔ ልክ ስንጀምር ጸቡን በወጣ ኖሮ አንጣላ፣ ገባችሁ በቃ ማለት ዝም ዝም እንባባል ነበር። የወጣሁት ምክንያት ለምንድን ነው? መከባበር፣ ንቀት ይመጣል ምናምን፣ አፍላፊ መካፈት ይመጣል። ለዛ ላጥብዬ መውጣቴ ጥሩ ነገር ሆነ። አላያችሁም? የዜድን እንኳን እንዴት ጠላቶች እንደ ክፋት እንደ እንደ ተንኮል እንደ ተጠቀሙበት። ለዛ ነው የወጣሁት። አሁን እየሰጧት ነው እኮ ተመልከች። ከኔ ጋር ስትሆን አይሰጧትም። ወሬውን ቀይሪ አልጫወትም ከዚህ በኋላ። ከዚህ እንደገና

ሞከረ ያ ሰው እየጣረ እየሞከረ እንድን ካላል ይደብረኛል። እኔ አይምሮ ስለሚያስብ ነው የሚዘኛል። ትላንትና ከዋንትያ ጋር እኔ ዋንትያ አሱና ሞክታር ስንጫወት የዋንትያ ደጋፊዎች መስጠት አቆሙ። ለምን በዛኛው ሳይድ ፑሽ አይደረግም? ገባሽ ለዋንትያ ብቻ ሆነ የሚሰጣት የዋንትያ ብቻ ሆነ የሚሰጡት፣ የአሱ እየሰጧት አልነበረም ከዛ ሰው ካልቀየርሽ አንሰጥማ ገባሽ። በአንድ በኩል ብቻ የእሷ ብቻ ሆኖ ለአራት እየተጫወተ ገባሽ። እኮ ያ እኮ አልኳችሁ እኮ አልተረዳ አልተረዳችሁም፣ እንጂ እናንተ። እኔም አሁን ከሰው ጋር ስጫወቅ ውጪ ለእኔ ያ ሰው ላይ ብቻ ከሆነ ሼም ይዘኛል። ገባሽ? ማለት በቃ እኔ ማሰቤ ነው። በቃ እነሱ እኛም ቤት እኛም ቤት ያሉ ሰዎች እኩል እኩል እንድንመጣ፣ አንድ ሰው ላይ ብቻ ሸክም እንዳንሆን ስለምፈልግ ነው ያንን ምለው። ተረዳችሁኝ? እና ደግሞ ከኔ ጋር ስትሆን ደግሞ ዜድ፣ ይኸውልሽ እኔ አሁን ስወጣ ምናምን አንበሳ ሰጧት አሉ። ከኔ ጋር ስትሆን መስጠት አይፈልጉም። እነሱ የሚፈልጉት እኔና ዜድ ስንጫወት እኔን መቅጣት፣ ማዋረድ፣ በቃ እኔን ነው የሚፈልጉት ተረዳሽኝ። እኔና ዜድ ቲም ስንሆን ለእሱ አይሰጧትም። የሚፈልጉት አዙሮ አዙሮ እኔን ነው። በቃ ያንን ነው ብዙ ብዙ ሰዎች የሚያሉኝ። ለዛ ነው ተረዳችሁ። ከኔ ጋር ስትጫወት ብቻ ነው። እሷም እኮ ተናገረች፣ ከአንቺ ጋር ስትጫወት ነው የሚሰጡኝ አለች። ከኔ ጋር ስትጫወት ብቻ ነው የሚሰጧት። ከኔ ጋር ስልሽ እንደዚህ ለሁለት ስንጫወት እኔ ተቃራኒ ነው የሚፈልጉት። እኔ መቅጣት ነው የሚፈልጉት። በቃ ውጪና ተጣጣቢያ ምንጫወት ነገር የው እንዳይደርቅብሽ አናትሽ ላይ ምንድን ነው የተቀባሽው ዱቄትና እንቁላልና አራንድ ሲቲዩ ላይ ላይ እንዳይጠበቅ ደግሞ እኔም እኮ እሷ እኮ ጥቁር እንትን ተቀቡ ኩል ሲል እኮ ቡና ነበር የተቀባችው። ግን ቡና መቀባት ይችል ነበር፣ ግን እንዳላጭበረብር ብዬ ነው በርበሬ በዘይት የተቀባው ፊቴ ይለምባል። ወጣሽ ኖሮ ታፕታፕ አድርጉ ማርያም። ላጭበረብር ይችል ነበር፣ ግን ሱኪ እንትን አርጊበት ቤታ፣ እስክትታጠቢ ድረስ ፈሳሽ ቅባት የለሽ? እንጃ ውዲ አለኝ መሰለኝ እኮ ፈሳሽ ቅባት አርጊበታ፣ እስክትታጠቢ ድረስ እንቁላልና ሊጥቁ አብሮ ከደረቀ ከባድ ነው። መጣው ፈሳሽ ቅባት አርገሽ አር፣ የራሴ እኮ ቅባት ሸጠዋል። ወይኒ ቴንክ ዩ ሶ ማች ቴንክ ዩ ቴንክ ዩ አላጠፋ አላጠፋልህም እንዴ ሰባት ቀን ብቻ ነው እንዴ መጠቀም የምትችለው ይሄንን እንትን ቴንክ ዩ ሶ ማች በጣም ነው የማመሰግን የእኔ ጌታ ለምንድን ነው ያላጠፋው ሰባት ቀን ብቻ ነው እንዴ መጠቀም የምትችለው ኒግማ የሚለው ጋይስ አመስግንልኝ በማርያም ኮድ ሰማንያ ሁለት የእኔ ጌታ ምን አባቴ ላደርግ ለራሲ ራሴን አሞኛል። ምን እንደምመርቂ ነው የምትሉት? እኔ ወዳ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እውነትሽ ነው ጉጪ። ቅባት ያስለቅቀዋል መሰለኝ። አርግበታል እኮ ፈሳሽ ቅባት፣ በኋላ ስትታጠቢው ልቅ ቤታ ነገር ሰሩ አፍርስ እኔ እኮ እግዚአብሔር እንጋይስ እኔን ውስጤ የምትረዱኝ እኮ ማርያም፣ እንዴት ደስ እንደሚለኝ እኔ በቃ እኔ አሁን ድሮ እንደዚህ ነበርኩኝ። በጣም በቃ ሰው ሲናገረኝ ራሱ እሳት ነኝ፣ ነብር ነኝ፣ እንዲህ ዝም አልልም። ውዮን ነገር ሳይቶሎ ነው። ግን አሁን በቃ እኔ በቃ ከነገር ሁሉ ለመሸሽ ነው የምፈልገው በቃ ማርያም፣ ሁሌ እኔ እንደነገረኛ እየታየው ስለሆነ ከበምን መንገድ ከነገር ልሸሽ ነው የምለው በቃ እግዚአብሔር ምስክሬ ነው።

በርበሬ በጣም መጥፎ ነገር ነው። በጣም እናት ትሞት፣ ፊት ላይ መቀባት? እኔማ የሆነ ነገር እንዴ ደሞ ለምሮ ማይቃጠሉትኝ የሆነ የሚቀቡት ነገር አለ አይደል? የሆነ የሚደባብቁትማ ነገር አለ እንዴ። ሰው ልጅ እንዴ ፊቱ በርበሬ ተቀብቶ አያቃጥለውም? እንዴት እኮ እንደሚለበልብ፣ እረ እንዴት እንደሚለበልብ ጉቺ ብታይ ጋይስ በርበሬ እንዴት እንደሚያቃጥልስ፣ በርበሬ እኮ ነው፣ እንዴት አያቃጥልም? ስታስቢ ደግሞ ፊትሽ ቡጉር ካለ የተሰነጠቀ ካል ይኸውልሽ፣ እንትን እኮ ላደርግ ነበረ፣ እንትን ላደርግ ነበረ እኮ ፊቴ ላይ ቫዝሊን ግን በማጭ በርበር አንጮት ማየ ማየ ስለሚሉ ብዬ ተውኩት። አሁን ጋይስ የበርበሬውን ቅጣት የሚቀጣላቸው ብል እችላለሁ፣ ስንት ኪሎ እስፉር እንዳለኝ። የኔ ሰንሻይነሽ ወይስ ሌላ ሰንሻይነሽ፣ ውዴ እስኩሪን በጥቡጬ መቀባት ይችላል። በምን ያቃሉ? በርበሬው ሰንሻይን ናት። ጌሴኒ ሰንሻይን ናት። ሞሊና በርበሬ ፊት ላይ ደግሞ በዘይት እግዚአብሔር ያሳይሽ። እሱ ኮ ችግር የለውም እኮ ግን ምንድነው ዱቄት ግን መጥፎ ነው። ወዲያው መታጠብ አለብሽ። አሁን እግዚአብሔር ይስጥሽ። ጉቺ ቅባት ስትቀባይ አሁን ቀባት አንድ ነው። ልትፈልጉ የደረቀው ደረ ጋይስ ቅባት አሪፍ ነው መሰለኝ። ዱቄት ተቀብታችሁ የደረቀው በእናታችሁ አመስግኑልኝ እሺ። እኔ ውድ በዚህ ሙድ ሰጠኸኝ። እንዴት አባት ያርጌ ላመስግን። ውስጤ ተቃጥሮልባል። ኮድ 82 ቴንክ ዩ እሺ። የእኔ ፍቅር በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ግላብ አልሰጠም። ጥንጥ ጥንጥ እኮ ነው ሲሆን ነው ግላብ የሚሰጠው። ግላብ አልሰጠም። አይ ነው አይጥ መሰለ ፀው ደግሞ ተለጥፎ የባሰ ስሚኝ። ጉቺ ምን ላይ ነው የምትሽከረከርሻለሽ? ቆይ እስከ ወደ ሙዴ ልመለስ አንዴ

ሁለት የሚቀረኝ መዳሊያ ለመለሶ እግዚአብሔር ማንዱ